ማወቅ ከፈለገች ማሳወቅ ግዴታ የለብህም። እኔ ለራሷ ብዬ ነው እዛው። ለራሷ ብለህ ሳይሆን ለስም ብለህ ነው። ለሀይሚ ብለህ ምን የሚያደረግከው ነገር የለም። ምንም ደርሰንበታል። የባለፈው ሰፕራይዝ የተባለው ራሱ ዝም ብሎ ማስታወቂያ ነገር ነው። ያው ሰውየው ብር ተወድ የለም። በብር እኮ ነው በብር ይዘው እኮ ነው አንድ ሶስት አራት ቅምጦች ትክታክ ላይ የእናትህን ቤት ሳጨርስ። ፍቅርህን እንዳትገልጥላት ተብለክ። ዛሬ እኮ ሀይሚ የማንንም ውሮ በላ መፈንጫ የሆነችው በአንተ እኮ ነው። ለራሷ ብዬ ነው ብለት ደግሞ ትንጠራራለ እንዴ? ከማንንም በላይ ፈጣሪ ነው ሰውን ጠባቂ ማለት ነው። እራስ ወዳድ የሆንክ ሰውዬ፣ እንደዚህ አትንጠራራ፣ ተረጋጋ፣ ሰከን በልሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ ማለት ነው የሆነ ኬስ ሲፈጠር ማለት ነው፣ በመጀመሪያ ሀይሚ ቡታጅራ ላይ ለምን ጠፋች ብለን ነገሩ የተነሳው ከዛ ጊዜ ጀምሮ አይደለ? ከዛ ጊዜ የተነሳው ነገር ነው አሁን ድረስ አልበርድ የሚያለው አይደለ? ዛሬ እኔ ዋና ዋና ነጥቦችን ነው የምነግራችሁ፣ ወሳኝ ወሳኝ ነገሮችን እውነታዎች ነው ለዛው የምነግራችሁ ማለት ነው። ሀይሚ በመጀመሪያ ቡታጅራ ላይ የጠፋችው ለበዓል ቤተሰብ ጋር ሄዱ ለበዓል ቤተሰብ ጋር በሄዱበት ሰዓት አንድ ከውካዋ ቅምጥ ቡታጅራ ሄዳለች። ከዛ ያች ቅምጥ ደግሞ ለዛ ያቺ ቅምጥ ደግሞ ግዴታ ሩም ምናምን ነገር መያዝ ነበረበት። ይሄ ሰውዬ ማለት ነው ሀይሚን ልክ እንደ ቃ ቤት ውስጥ አስቀምጦ ከዛ እነዚህ ተኩላዎች ማለት ነው ከሱ ጋር ያሉት ተኩላዎች ሽልጥርጦች ለሀይሚ ቪዲዮ ቀርጠው ላኩላት። ሀይሚ በዛ ምክንያት ተጣልተው ነበረ የምርን ማለት ነው የምር ተጣልተው ነበር። በዛን ጊዜ እዛ ቦታ ይራታርቀው ነው አዲስ አበባ ከመጡ ነው የታረቁት። ጥለው መታ ማለት ነው። አስቡት። ያ በዛ በጣም ስለተናደደ ሀይሚ በዛ በጣም ጓቄጭ ስላለችበት ስለተናደደችበት ይሄ እኮ መሰሪ እኮ ነው ሰው ሰው፣ ይሄ ዋህ ምናምን ትላለች። ማን ዋሱ ደግሞ ብሎ ብሎ አሁን በእናቱ መማል ጀመረ። ለምን ይመስላችኋል ይሄ ሁሉ እሱ ቆፍጣና ነው የእናቱ ልዑል እንዲባል ሀይሚ ደግሞ ዝርክርክ ነች እንድትባል፣ የሀይሚ በቃ ስሟ እንዲጠፋ ነው ይሄ ሁሉ ማለት ነው። እሱ ያኔ እንደዛ ስላወቀችበት ያንን ከባድ ሚስጥር፣ እሱ እውነት ለሀይሚ ለራሷ ብዬ ነው አሁን እንደዚም ሆኖ ብሎ አላላ። ለሀይሚ ቦታ ካለው ለምን እዛ ቦታ ላይ ሀይሚን ይዟት አልሄደም? ለዛሽ ቅምጥ ምትን ሩም ሲዝ ለምን ሀይሚን ይዟት አይሄድም? አልሄደም በሰዓቱ እዛ ቡታጅራ እንደነበሩ አይፈልግማ ያቺን ቅምጥ እኮ ራሱ አይፈልጋትም ሶ ግን መኒ አላት ውዶቼ ልጁ ደግሞ መኒ ይፈልጋል መኒ ገንዘብ አላት ሀብታም ናት ሴትዮዋ ማለት ነው ሶ ግን ለጊዜያዊ በጣም ነው የሚፈልጋት በዛ ራሱ ማለት ነው ከተለያየ ሀገር ትሄዳለች አሉ ብራንድ ብራንድ ጊፍት ነው ይዛለት የምትሄደው ብራንድ ብራንድ ጊፍቶች በጥቅማ ጥቅም ይዘዋለች ሀይሚ ደግሞ ጋራ ደግሞ እንደማይዋደዱ ነው የሰማሁት። ከዛ ሲጋ ማለት ነው በዛ ጓገጭ ስላለችበት ስላወቀችበት ይሄንን እየተርሚር መጠመጠውን ሀይሚ ራሱ እኮ ስንት ጊዜ ነው ቅርታ የምጠይቀኝ ስንት ጊዜ ነው ቅርታ የሚባለው የሰው ልጅ ብላለች እኮ። እናስታውሳችሁ እንዴ ብላለች እኮ ገብታችኋል። በዛን ሰዓት ያ ስለ ስሙ ስለጠፋ አዲስ አበባ በተመለሱ ሰዓት ምን ተደረገ? ይሄ ይሄ ፓስታ የሚያክል ልጅ ማለት ነው አይኑን ሊፕስቲክ ታጠቅለቆታ ደበደብክ ያለው እሱን ሰውዬ ሀይሚ መንገድ ላይ እንደዛ አሟት በድብቅ የሆንና ይሄ ሽልጥልጥ ኬና ማለት ነው ቤት አድርሳት፣ ሀይሚን ማለት ነው። ብሩኬ የሚያውቃል ይሄ ነገር ቤት አድርሳት። ከዛ ነገሩ ይካረራል ይካረራል። በቃ ሀይሚ እንደ ጥፋተኛ እንድትቆጠር በዛ ስለተናደደ ማለት ነው ይሄ ብሩክ ያደረጉት ነገር ነው። ዛሬ ለሷ እኮ ብዬ ነው እንደዚህ ምደባደበው። እኔ ለእኔ በመጣኒ ቦታ አልሰጥም። አሁን እራሴን ሰብስቤ ነው የምቀመጠው። እኔ ተተተተ እንተን ብሎ መስዋዕት ከፋይ፣ እንተን ብሎ መስዋዕት ከፋይ! ነገሩ እኮ አንተ በነዚህ በቅምጦች እኮ ነው ነው የምትንቀሳቀሰው በቅምጦች ሀሳብ ማ ባትንቀሳቀስ ቤት ቤት ሳጨርስ የማዘርህን ፍቅርናህን ፍቅር እንዳትገልጥላት ስትባል እሺ ብለህ እጅን አጣፍጥፋ አትቀመጥም ነበረ። አፍቃሪ ልብ እኮ ይጓጓል ፍቅሩን ለመግለጽ። ሀይሚ እኮ ሳሩ ቅጠሉ ነው የወንድም። ብዙ እኮ የሚያፈቅሯት ወንዶች አሉ፣ ከወንድም በላይ ወንድ ማለት ነው። እነዛን እስርስር አድርገህ፣ እነዛ ጠገቦቿ እንዳይደርሱ አድርገህ እዚ እየመጣ የአራት ልጆቼ እናት እያልክ ተሰክሳታለህ ልጅቷን። ከዛ ደግሞ እና ሄና ሽልጥጦች መተው መጥተው መሌ ትፈልገች ነው ምክንያት ፈልገች ነው ምናምን፣ እሷ ያላሰበችሁም። ከዛ እጇን ስዘረጋ ደግሞ ለወንድ እጅሽ እንዴት ትዘረጊያለሽ? ይሏታል፣ ይሰድቧታል። እነዚህ ቅምጦችክ ዝም ብለክ አታረቃቅስ። ተቻልክ ፍቅርህን ግለጥላት። ይሄ ሁሉ የራስ ስራ ነው። እኔ ቆርጫለሁ፣ እናቴ ትሙት፣ እናቴ እንዲትውን ምናምን፣ ማንም አያምንህም ማንም አያምነህም። ሀይሚ ወንድ ይዛ አትመጣም ቤት ሲጀመር እንኳን ቤቷ ወንድ ይዛ ልትመጣ ይቅርና ለፕራንክ እንኳን ያንተን ጓደኞች ስታመጣቸው ተጠግታ ፊታቸው አትቆምም። የዝን ያክል ቆፍጣና ናት። አንተ ግን ሁል ጊዜ የሀይሚ ስም እንዲደበዝዝ ነው የምታደርገው። በቃ አንተ ጅግና ጅግና ምናምን ነገር ለስም ስትል ነው። አሁን እንደዛ ቤት ውስጥ ገብቶ ምናምን ሻንጣ ልጁ ይዞ የመጣ ሰዓት ምናምን ነገር ስትንጎራደድ የነበረው ለክብር ስትል ነው። ራሴ ያመጣው ነው። ሀይሚ በእውነተኛ መንገድ ነው የምትጣለው። ለምን እንደ ዕቃ መቆጠር የለባትም ሴት ልጅ ናት። ከሴትም በላይ ሴት ናት። ገባክ ነገር ግን ማንም እንደሌለ ማንም የላትም እንዲባል አልፈልግም። ምናምን ነገር ያልከው አሌል አውቀህ ነው። ብሩኬ ያጠገቧ የለም ተብሎ የሆነ አፍቃሪ እንዳይመጣ በቃ እሱ እኮ ለሱ አያስብላትም እንዳይባል ምናምን ሙድሽ ነው፣ ሙድሽ ነው፣ ሙድሽ ነው። እቺ ሙድሽ የለጋሽ መሐመድ፣ ሙድህ፣ ሙድህ፣ ሙድህማ። እንደውም አፍቃሪ እኔ የመሰለኝ ፍጼ ነው። እውነት ለመናገር ያክል አፍቃሪ ፍፄ ነው የመሰለኝ እና ሀይሚ በኋላ ታለቅሻለች ብሩኬን ስታጭው። ሀይሚ እኮ በፊት ተቡሩኬ ጋ እንደታለች ስልክ መልሳለታለች ምናምን ስልክም ቢሆን እኮ እሱ አይደለም የገዛው ብንናገር እናልቃለን ብለን አፋችን ይዘን ተቀመጥን እንጂ ስልክ እሱ አይደለም የገዛው። ወርቅ ስጦታ ሰጣት እሱ ተባለ፣ እሱ አይደለም። እኛ እናቃለን። አንድ ከእሱ ምንም ነገር የጥፍር ቆሻሻ ለሀይሚ ተደርጎ አያውቅም። በእድምለታ ኬክ ሰፕራይዝ ያደረጋት የተባለው እሱ አይደለም። ማስታወቂያ ነው የሰሩት፣ ያው ማስታወቂያ ገንዘብ ለእሱ ነው የተሰጠው። ሰፕራይዝ፣ ያው ሀይሚ ካለ ቫይራል ወጣ፣ ያለ ሀይሚ ቪዲዮ ላይ ተገኘች፣ አለቀ። የሆነ እውነታው ብሩኬ ለሀይሚ ምንም አድርጉላት አያውቅም። የሀይሚን ይፈልጋል እንጂ እንደ እንደ ብሮኬ ደግሞ ጥቅመኛል እንዴ? እሱ እኮ ጥቅም ውስጥ ነው ያለው፣ ፍቅር ውስጥ አይደለም። ፍቅር ውስጥ ያለችው እጅግና ሴት ሀይሚ። ግን ትሰደባለች፣ ትረገጣለች፣ ብዙ ነገር ትባላለች። እኔ ተሳ ቆርጫለሁ ምናምን ተስፋ ቆረጥ ካልቆረጥ ከሀይሚ ርቀ ሄደ ልተነፍስ እ እንደ ሀይሚ ቅር እያለ አብሮ የሚኖር ሴት የለም። አጋይታ ነው የምትሄደው። ሀይሚ ግን እዝም ዝም ዝም መልከስከ ስለማይመቻት አንተን ስላወቀች ስለለመደች ስለወደደች ገብቷል። ቁጭ ብላለች ይቅርታ እያደረገችልህ ምናምን። ሌላ ሴት ግን ብትሆን በካልቾ እያለች አንድ ቀን አታሳድርም፣ ታባረሃለች። ገባክ። እሄዳለሁ ምናምን የት መሄጃለህ? አንተ ከሀይሚ ቅፍ። ሀይሚ ታለቅሳለች። ሀይሚ ሴት ብሩኬ ሴት ይዞ ቢመጣ ሀይሚ ታልቅሳ ትመልሰለች ምናምን ሀይሚ ትናደዳለች። ብሩኬ ሴት ቢያመጣ ምናምን ነገር ብትናደድም እኮ ያምርባታል። እውነታ ስላላት ነው፣ ገብቷቸዋል። የማይኖርላትን ህይወት የማይኖርላትን ህይወት ስለሰከሳት ያ እውነታ ስለሚያማት ትናደዳለች እንጂ ኮ ከሱ የተሻለ እኮ አታደለም። ይሄንን ደግሞ እየመረራችሁም ቢሆን ዋጡት። ያቃጠለባት ጊዜ ስለሚያናድዳት ነው የምትናደደው ከዛ ውጭ ምንም ነገር አታ አይደለም። ወይንም አጣለው ብላ ፈርታ አይደለም። ምንነው ብሩጌን ፈጣሪ ያደረጋችሁት?